የሀይሚ በጣም ቆንጆ ከብሎች ናቸው። ሲጀመር ለማጣላት አታስብ እኮ ለማጣላት አታስብ። እነሱ የእውነት ትክክለኛ ሀቀኛ ሰው ተገኘ እውነት ከብሎች ናቸው። ለማጣላታቸው እኮ ማለት በጣም ትክክል እውነት የምር እንዴ፣ አንተ እኮ ምን ቢሆን ምን ህይወትን ቀመስ ፈተን ያደረገው? እንግዲህ አሁን እሷ በትዳር ውስጥ በላይፎም ውስጥ ኖሬበታለሁ እያደረክ ያለው ነገር ኮልታፊት የሆነ ነገር አደረገች ከእሱ ጋር ብለህ ነው እየጠረጠርካለህ እንደዚህ አይነት ነገር ስላደረገች አንተም ከሀይሚ ጋር ልታረግ ብለህ ነው ሀይሚን የቀጠርካታ። አታገኝም፣ አይሳካልህም። ብሩክ እኮ የሀይሚ ባል ነው። አልሬዲ መረጃ አግኝቼ ቀርቶብህ፣ በደንብ አማርኛውን አቀላጥፈ በወራ መረጃው ምንድን ነው? አውጣው እስኪ አውጣው፣ የምን አይነት መረጃ ንገሪልኝ ያረበናትሽ። እንደው የተባረክሽ ልጅ እንኳን ደህና መጣሽ። በዚህ አጋጣሚ አዲስ ቻናል ነው የከፈተችው። ንግግሯ ምናምን ሲሪየስ በጣም ደስ የሚል ነው፣ ለብሩክና ለሀይም የተናገረችው ለዳኒም ለእህቷም አላዳላችም። ትክክል የሆነውን ነገር ነው የተናገረችው። እንግዲህ ብሩክ የሶሴ ጓደኛ ሆኖ እንግዲህ ታውቀዋለች ለረጅም ጊዜ እንግዲህ ማለት ነው ያለውን ነገር ዲቴል ውስጣቸውን ታውቃለች ብዬ አስባለሁ። በዚህ አጋጣሚ ማለት ነው ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለሁ ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም ነው እንዴት ናችሁ? በእኔ ጋ ሁሉ ሰላም ነው ጥርቀ ፋሚሊዎች። እንግዲህ ትናንትና ዳኒ መጥቶ ያው ቴከታከሮችም ሳይቀር ትንንሽ ሲወርጭም ሳይቀር ጥርግርጋችን ናውቶናል። እኛም ጥርግርጉ ነው እንትን ማታ የሰራ ነው ማለት ነው። ግባ ሌላው ደግሞ ማለት ነው ምንም ምንም ቢል ምን አይሳካለትም። ሲጀመር እንግዲህ ያው የሶሲ እህት በጥሩ ሁኔታ ነው ነት ለመናገር የመጣችሁ ትናንት የተናገረችው ነገር አንድም ጠብ የሚል ነገር የለውም። ሶስናም ያለቻት ትክክለኛ ነገር ነው። ሶሲናም የተሰማትን ስሜት የተናገረችው። በዚህ አጋጣሚ ግን ሶስና ጋ ምን አየሁ መሰላችሁ? አንድ ነገር ያ የመጀመሪያው የብሩኬ ፕራንክ ሲደረግ ትንሽ የእሱ አገዛ አለበት ብዬ አሰብኩኝ። ለመሰላችሁ ዳኒ እንደዛ አድርጎባት አናዷታል። ታውቃላችሁ በልህ ነው ወይ ያደረግሽው ስትላት አዎ አለች። ስለዚህ ብሩኬ እንደዚህ እንደዚህ እንደዚህ እናርግ ብላ ስትለው ብሩኬም ደግሞ ሺ በቃ ሀይሚን በጣም እስከ ጥግ ስለሚያምናት ይሄ ሁሉ ጣጣ ይመጣል ብሎ አያስብም፣ በዛን ሰዓት ማለት ነው። ያው ብዙ ነገር ስላሳለፉ ብዙ ከባዱ ነገር ጭንቁን ስላሳለፉ ሃይሚና ብሩኬ በዚህ ነገር እኔን አትገምተኝም ብሎ ነው የሚያስበው፣ እና ሪሌሽኗን እኔም ሌዩ ሀይሚን ብሎ በዚህ ርዕስ ላይ ተስማምተውበት እንደሰሩት ነው። እኔ ከሶስት እና የተረዳሁት ማለት ነው። ምክንያቱም አናዶኝ ነበረ ብላ ለእህቷ ስትናገር ማለት ነው። እና እህትየዋ ደግሞ ሁለታችሁም ህፃናችኋለች፣ እውነቷን ነው በነገራችን ላይ ማለት ነው። ማለት በንዴት እንደዚህ ማድረግ አልነበረባትም ብዬ አስባለሁኝ። ማለት አሁን ብሩኬ ብሩኬ አሁን እዚህ ጋር ምንም ጥፋት የለበትም። ጥፋት የለበትም ስላችሁ ለምንሻለ ምናምን ልትሉ ትችላላችሁ፣ ግን በሰዓቱ ይሄ ችግሩ ምናምን አይታያችሁም፣ እውነት ለመናገር አይታያችሁም። ብሩኬ ደግሞ ሀይሚን እስከ ጥግ ስለሚያምናት እሷም እስከ ጥግ እንደምታምነው ነው የሚያውቀው። ብዙ ጊዜ እኔ ያምናሃለሁ ስለምትለው እንደዛ ነው። እኔ ምንም አትለኝም፣ ግን ሪያክሲኗን ሌው ብሎ ተባብሯት ይህን ብራንክ ሰርተዋል። ሶሲ ግን ዳኒ መበቀል የፈለገች ነው የመሰለኝ፣ እኔ ሳስበው ማለት ነው። ይህን ፕራንክ ሲሰሩት ሶሲ በእርግጠኝነት በሞራል የሰራችው አውልቃ ለብሷ ምናም ምንም ሳትፈራ የሰራችው፣ ዳኒ እንደዛ ስላደረጋት እልህ ነው እንደዛ ያሰራት፣ እና እኔ አሁን ተረዳዋት። ገባችሁ? ስለዚህ አይኖ አሁን ሀይሚ ማለት አትናደድም ትናደዳለች የሚለውን ነገር እኛ እንዳንድ ሴት ልጅ እንደ ፍቅረኛም እንደ ምንም ሆነን እኛ ተረተናታል። ግን ብንረዳትም ብዙ ችግር ስላሳልፉ ሀይሚና ብሩኬ ይህን ነገር በይቅርታ እንድታደርግለት ነው እኛ ሀይሚን ስንለመናት፣ ትክክል አይደለሽም ጥፋተኛ ነ ስንላት የነበረው እንጂ ትናንትና ምን አላችሁኝ? ትናንትና ማለት ብሩኬ ብሩክ ያታስብላትም ታስጨንቃታለህ፣ ብሎ ዳኒ መቶ ሲከራከር ዳኒ ትክክል ነህ፣ ብሩክ ለሀይሚ አላሰበን ብዬ እንድናገር ነበር የጠበቃችሁት? በፍጹም በፍጹም የማይሆነውን እንዲህ ብሩክ ከህይወቴ ከሀይሚ ከህይወቴ ውጣልኝ ብትለኝ እኮ ዝም ብዬ አላያትም፣ ብሎ ስላለ እንደዛ አሁን ነው የሰማሁት። ማለት ቲንክ ሳርግስ ኮመንት ጽፈውልኝ፣ እኔ እኮ ማለት ነው እኔ ብሩክ ሃይሚን ተወ አልተወ፣ ይሄ የእሱ ስሜት ነው፣ ግን እኛ እኛ እንዳይለያዩ ነው ጥረት የምናደርገው። ጥረት ስናደርግ ደግሞ ያጠፋውን ጥፋተኛ ነው። አሁን እኛ ሀይሚ ለምን ይቅርታ አትቀበልም፣ በቃ ተጎድተሻል፣ ይቅርታ፣ ይቅርታ አድርጊ ነው የኛ ችግር እንጂ ትናንትና ምናሉ ብሩኬ ሀይሚን እንደማይተዋ ስታቂ፣ ለሀይሚ ጥሩ ነገር አወራሽ አይባልም። አይባልም እንዴ እኔ ብሩኬ ተዋት አልተዋት፣ እሱ ይሄ የራሱ ስሜት ነው። የእኔ ስሜት እኮ አይደለም እኮ እኔ እሱ ስላለ ስለሷ ያለኝን አስተያየት ማውራት አላቆምም ብሩክ ሀይሚን ስለጠላቸው ስለ ብሩክ አስተያየት መስጠትን እኔ አላቆምም። እዚህ ጋር ማለት ነው የሆነውን ሆነ ነው እኔ የምለው። አንዳንዶቻችሁ ምን መሰላችሁ አሁን ችግራችሁ ማለት ነው፣ የሆነን ሰው ስትወዱት ለምን ጥፋት ያጥፋ አትናገሩት የምትሉት ነገር አለ። ኖ አይኔቨር እንደዛ እኔ አይደላኝም። እኔ እንደዛ አይደለም ከጨረቃ ፋሚሊ ጋር እዚህ የደረስኩት እውነት እውነቷን አውርቼ ከቤተሰቦች ጋር ደስ የሚላቸው አሉ። በእነሱ እንደዚህ ብዙ ሰዎችን አሳልፈናል ከዚህ በፊት ምንም እንደማይለያዩ እንደውም፣ በፊት ኢንፎርሜሽን የሚሰጠ ነበር። አሁን ኢንፎርሜሽን የሚሰጠ ሰው የለም። በዛን ሰዓት ምንም እንደማይለያዩ እኔ አስረግጬ ነበር በቻና ላይ ማስተላልፈው፣ እና ሁሌ ነበር ታርቀው ሲመጡ የሚያመሰግኑኝ ማለት ነው። ከዛ በኋላ ግን እንደዚህ አይነት አይዲያቸውን አትናገሬ ብለው አስተያየት ስለሰጡኝ ኦኬ ብዬ ታውቁኝና አሁን እንደዚህ ዛሬ ብሩኬን ሀይሚ የዚህ ቦታ እንደዚህ ሆነዋል እንደዚህ ሆነዋል እንደዚህ አረጉ እንዲሰሩ ምናምን የሚሉትን ነገር አሁን በቴሌግራም የሚመጡትን ነገሮች ወደ ሚዲያ አላወጣም። በፊት አወጣ ነበር፣ አሁን ግን አላወጣም። ሳስበው መጠቆር ነው የሚሆነው እንጂ ምንም አዲስ ነገር አያመጣም። ሶ ለዛም ይመስለኛል ልጁ ኢንፎርሜሽን የማይሰጠኝ ማለት ነው። በፊት ግን የሰጠኝ ነበረ እውነት ለመናገር ማለት ነው። ግን እኔ ስሙንም አልጠቀስኩም ከውስጥ ተልኮልኛል እያልኩም አይደለም የምሰራው ግን እኔ ምሰራ እኔ ቀድሜ የሰራሁት ቪዲዮ ማታ ላይ ይመጣላችሁ ነበር። ወይኔ አንቺ ግን እንዴት ነው አንቺ ውስጣቸው ገብተሽ እንዴት ታውቂያለሽ ምናምን የምትሉ ልጆች ነበራቸው ትዝ የሚላችሁ ከሆነ ማለት ነው። ማታ የሚለቀቀውን ቪዲዮ እኔ ለቀው ነበረ። ወይኔ እኮ ሲስ ለቀው ነበረ እኮ እንደዚህ ግን እኔ ውሸት መስሎ የነበር ምናምን የምትሉ ልጆች ነበራችሁ። ገባችሁ። ለዛ ነው እኔ አሁንም ቢሆን ሀይሚና ብሩኬ ከውጭ መጥቶ ጠላት መጥቶ ሀይሚንና ብሩኬን ሲነካ እኔ ዝምምል ይመስላችኋል? አሁን እኮ ዳኒ እኮ ማለት ነው ለብሩኬና ለሀይሚ ጠላት እኮ ነው። ገባችሁ? እናንተ ብሩክ ከሶሲ ጋር ስለሆነ ሀይሚም ከሶሲ ጋር ትሁን ነው ይሄ? እናንተ እንዴት ነው? ሶሲ አሁን በልህ ሄዳ ከዳኒ ጋር እልህ ይዟት ከብሩኬ ጋር ፕራንክ አርጋለች አደለ? እልህ እናንተ መሆን ሀይሚን የምትወዱ ሰዎች እልህ ይዟችሁ ነው ከብሩኬ ከዳኒ ጋር ትሁን እያላችሁ የምታቀነባብሩት የምትለጣጥፉት ምናምን፣ እንዲሁም ደግሞ ከብሩክ ጋር ሶሲ ትሁን እያላችሁ የምትለጣጥፉት ያኔ ለማስቀናት ምናምን ነው። ይሄ ይገባኛል፣ ስሜቱ ይገባኛል እኮ ቤተሰብ። ሶ ትናንትና ግን የኮልታፊት ፊት እህት ያደረገችው ነገር በጣም ትክክል የሆነ አስተሳሰብ፣ በቃ ማለት እንደ ትልቅ ሰው ማለት ዳሩንም አይተዋለች፣ ፍሬንድ ሽፉንም አይተዋለች፣ ስለ ነብሩኬና ስለ ሀይሚም ያለውን ነገር በደንብ ታውቃለች። ዳኒ ግን በዚህ አጋጣሚ ከሶሲ ጋር ምክንያት ፈልጎ የሚርቅና የሚለያይ ሰው ነው የሚመስለው። እዚህ ጋር ብሩክንና ሀይሚን ልታለያይ ነው እንዲታዲያ ምናምን። እነሱ ጥሩ አካፕሎች ናቸው መታረቃቸው አይቀርም እነሱ እናንተ ግን ተለያይታችሁ የምትቀሩ ይመስለኛል ብላ ስትለው እኔ እነሱ ላይ አላለያይም አለ። ታዲያ ምንድን ነው የምታደርገው? ብሩክን ለማናደድ ነው አሁን እያረክ ያለው ወይስ ምንድን ነው አልገባኝም። እኔ እኮ የዳኔ ነገር ምንም ሊገባኝ አልቻለም። የሚያወራውን አያውቅ፣ የሚናገረውን አያውቅ። ትላንትና በሰላሳ ሁለት ጥርሱ ማስቲካ አኝ እያለ አሁን ቲክቶኩ ላይ እንዴት አባቱ አሳምራችሁታል። እግዚአብሔር ስጻቸው በዚህ አጋጣሚ እንደዚህ እንደዚህ አይነት ሰው እንዲህ ስታረጉ እንዴት እንደምወዳችሁ ደግሞ የሆነ ትክክለኛውን ነገር እየተናገረ እንደው እንዳይሆን እንዳይሞት ስታረጉት ይ ስራ ፈቶ ይችላለሁ ማለት ነው። እና እንደዚህ እይታችሁን፣ በቃ ጭንቅላታችሁን አንድ ሰው የሚያወራውን ወሬ በብዙ አይነት አንግል ተርጉሙት። በቃ በአንድ ነገር ብቻ የሆነ በቃ አትውሰዱት። ገባችሁ? አንድ የተያዛችሁ ደግሞ አንዴ አትለቁም፣ በቃ እዛው ላይ ናችሁ። ነገም እዛው ዛሬም እዛው። እንደዛ አይደለም፣ ነገ የሚሰራ ቪዲዮ ሌላ ነው። ከነገ ወዲያ የሚሰራው ሌላ ነው። ሌላ ሌላ ሀሳብ ነው የሚሰጥበት። ገባችሁ? ጥሩ ቪዲዮ ይዘው ከመጡ ጥሩ ነገር ነው የምትሰጡት። መጥፎ ከሆነ ቢስተካከልልን፣ ይሄ ነገር አስፈላጊ አይደለም ብለን ነው የምንሰራው። ገባችሁ? ይህንን ነገር ጭንቅላታችሁ ላይ አስተውሉ፣ ቲንክ አድርጉትና ውድ ቤተሰቦቻችን ምልላችሁ ነው። ትናንትና ለብሩክ ጥሩ ጥሩ ምክር እየመከራቸው ነበር። ይሄ ዳኒ ተብዬው ሰፈር ድረስ እሱ ራሱ ሰፈር ድረስ መጥቻለሁ ደግሞ ሳሎን እገባለሁ ሳሎን እገባለሁ አላለም። እሱ ራሱ በጣም ሙድ እየያዘ ነው አሁን ላይ ማለት ነው፣ በጣም ሙድ እየያዘ ነው በሚገርማችሁ ሁኔታ ማለት ነው። ነገር ግን መሌንም ሂድና አስታርቅ ስራ ይበልጣል ወይስ ወንድምህ? እያላችሁት ነው። ነገሮቹ እንዲህ በቀላል እንደሚፈቱ ስላወቁ ነው እንጂ ዝም ያሉት የብሩክ ወንድሞች ታውቃላችሁ፣ በብሩክ እንዴት እንደሆኑ ማለት ነው። ግን ነገሮቹ መፈታት ስላለባቸው ለእነሱ ሕይወት ምንም አደጋ እንደሌለው ስላወቁ ነው ከቅርብ ርቀት። እነሱ ምንም ቢሆን እኮ ኢትዮጵያ ላይ ናቸው። ኢትዮጵያ ያለውን ነገር በሎኬሽንም በምንም ማየት ይቻላል። በነገራችን ላይ አሁን ኢትዮጵያ ተቆሉ ነገር ተቀይሯል። እናንተ እንደምታስቡት አይደለም። ብዙዎቻችሁ ሪከርድ እያረጋችሁ መለኛውና ሀብ ለምን አትሄዱም ከወንድማችን የሚበልጥ ስራ አለ ወይ ምናምን እያላችሁ ነበርና፣ እነሱ ያለውን ነገር እንደሚስተካከል ስለሚያውቁ እርግጠኛ ስለሆኑ፣ እናንተ ደግሞ ትግስት ስላጣችሁ ነው። ስለዚህ ተረጋጉ። መስተካከሉ አይቀርም እኮ ይስተካከላል። ሁሉም ነገር እንደሚስተካከል ኢምሹር፣ ምንም አዲስ ነገር የለውም። ግን ብሩኬ ሳትደባደብ ትናንትና እንደዚህ ማለት በንግግር ያው ፍፄ ስላለ ነው ፍፄ በዚህ አጋጣሚ በጣም እናመሰግናለን ማለት ነው እኔ መደባደብን አልመርጥም ለምን መሰላችሁ ልጁ ሊያሳስተው ነው እንጂ የሚፈልገው የእውነት አሁኑ የእውነት ችሎት አይደለም ገባችሁ ለቃ ለማሳሳት ጎል ለመጨመር ነው የሚፈልገው ስለዚህ እንደዚህ አይነት ሰው ደግሞ ንቆ መተው ነው ብዙዎቻችሁ ደግሞ አኩርፊ ያለው ብሩኬ ለምን አንድ ቦክስ ሳላልከው ምናምን ብላችኋል ማለት የለበትም እንደዚህ አይነትን ሰው ንቆ ነው እንጂ መተው ንቆ ጥሎ መሄድ ይሄ በራሱ አንድ ንቀት ነው እራሱን የቻለ ማለት ነው። ቤተሰብ ላልገባችሁ ሰዎች አንድ ቦክስ ብታቀም ምታቀም ስለላላችሁ ሰው ዝምታ በጣም በጣም የሰውን ስሜት የሚጎዳ እንደ ዝምታ የሚያስጠላ መልስ የለም። ቤተሰቦች የሆነ ሰው እንኳን ደውላችሁለት ሞ ኮመንት ጽፋችሁለት ካልመለሰላችሁ እኔ ብሎክ ነው የማደርገው። ብሎክ በጣም ነው የምናድደው እና ወይ ደግሞ ያለበትን ሁኔታ ችግር ካልነገረኝ፣ እንደዚህ እንደዚህ ነው ካላለኝ፣ ሴትም ሆነች ወንድም ሆነች ጓደኛዬ እንደዛ አውርቻት እኔ እሷ ቦይስ ካልመለሰችልኝ፣ ወይ ችግሯን ካልነገረችኝ፣ አንድ ቀን፣ ሁለት ቀን፣ ሶስት ቀን አይቼ ከዛ በኋላ ካልመለሰች ዳይ ብሎክ ነው የማደርገው እና ዝምታ በጣም ራሱን የቻለ መልስ ነው። ስለዚህ ብሩኬ፣ ጸጥ ጸጥ ማለት ነው ያለብህ ዳኒ። አንድና አንድ አንተን ሼቤ ጨምሮ ከሀይሚ ጋር ያለውን ጭውቴ ለመጫወት ነው። በእርግጥ ሀይሚ ጋር ያለውን ስሜት ምን እንደሆነ አላየንም ገና። እሷም ልትቀየመው ላትቀየመውም ትችላለች የምናውቀው ነገር የለም። እስከምናውቅ ድረስ፣ ምላሿን እስከምንሰማ ድረስ ስለ ሀይሚ ምንም ማለት አንችልም። ገባችሁ? አሁን እሱ ነው ስሜት አለኝ፣ ወደድኳት፣ ተመቸችኝ፣ ከቅርብ ጊዜ በኋላ ነው ያወቅኳት ያለው እሱ ነው። እሷ ጋር ያለው ስሜት ምን እንደሆነ እኛ አናቅ። ምንም የገለጸችው ነገር የለም ቤተሰቦች፣ ስለዚህ መቼም ቢሆን መቼ በሀይሚ እና በብሩኬ መካከል ምንም ነገር ቢፈጠር እኔ ዲ ጠራ ሲመጣ ጭራሽ እና እሱን አሜን ብዬ ትክክል ነው፣ ከሀይሚ ጋ እንኳን መጣ ለሀይሚ እንኳን ተቆረቆር ክላለሁ። እንዲ አልልም አልልም እንዲ ብሩክና ሀይሚ አይሚ ሲዩ በዚህ አጋጣሚ ሰላማችሁ ያምጣው ፈጣሪ። የምሬ እውነት አሁን አሁን ናፍቆኝ የምር ልፍያቸው ምናምን ሁሉ ነገራቸው በጣም ናፍቀውናል። እናንተ ደግሞ ፈታ በሉ እንግዲህ፣ ቲክቶክ ላይ ያላችሁ እንትኖ ካፕሎች፣ ኦዴንሶች፣ ካፕሎች አላውቅም፣ ኦዴንሶች ፈታ በሉ። ያው አንድ ለመሆን ሞክሩ። ምንም አዲስ ነገር የለም። ብሩጌና ሀይሜ ምንጊዜም ቢሆን አንድ ናቸው። አንድነታቸውን ይሄ ጸብ ሲመጣ አንድነታቸውን ምትረሱት ነገር ግርም ይለኛል። እኛ እንዲለያዩ ብለን ሳይሆን ከአንዱ ጋ አንዱ ጋ ሆነን የምንሰራው ያኔ ጥፋት ያለበት ሰው ከጥፋቱ ተጸጽቶ ወደዛ እንዲመለስ ነው። ገባችሁ? እኛ አሁን ሀይሚ ጋር እየሰራን ያለ ነው፣ ሀይሚ ላይ ፎከስ የምናደርገው ይቅርታ እንድታደርግ ነው። በቃ ሰው እንደዚህ ብሎኛል እና ሰው አዝኖብኛልና ይቅርታ እንድታደርግ ነው። ይቅርታ ብታደርግለት ደግሞ ብሩኬ የሚጎዳት አይነት ሰው ስላልሆነ የምትጎዳ ብትሆን እኮ እኛም እኮ ይቅርታ እንድታደረግ እኳ አንፈልግም እኮ የምትጎዳ ብትሆን ማለት ነው። ግን የምትጎዳ አይደለም። ይህን ስራ ከአንዴም ሁለቴ ሶስቴ ተሰርቶ አይተነዋል። ብዙ ነገር ደርሰውም ይቅርታ ተባብለው እዚህ ደርሰዋል። ለዛ ነው እኛ አስተያየት እየሰጠን ያለ ነው ማለት ነው። ግን አንዳንዶቻችሁ የሆነ የጥላቻ አድርጋችሁ ነው የምትወስዱት። መቼም ጭንቅላታችሁ ማይቀየራለ። ኮመንት ላይ በጣም ብዙ ሴቭ ማድረጋቸው ልጆች አሉ መቼም ቢሆን ማለት ነው። እናንተ ደግሞ በዛው ቀጥሎ አንድ ቀን ብርሃን ሲገለጽላችሁ ጥሩ ነገር ታወራላችሁ ማለት ነው። ሰው ለዛሬ የጀላቸው የመጣወት ቪዲዮ ይሄን ይመስል ነበረ። በኮልታፊ እህት ቤት የተለቀቀው ቪዲዮ በጣም በጣም ነው የተመቸኝ፣ እውነት ለመናገር በዚሁ ቀጢ፣ አንደበትሽን አይቀይረው ብያለሁ። ምክንያቱም ጥሩ ነገር ነው ያወራችሁ ስለ ብሩክና ስለ ሀይሚ የራሳችሁን ነገር ብሩክና ሀይሚ ራሳቸው ይታረቃሉ። ሁለታችሁ ናችሁ መታረቅ ያለባችሁ። የእነሱን ላይፍ ምን አገባችሁ ነው ያለችው። እውነቷ ነው። የብሩክና የሀይሚ ላይፍ ምን አገባቸው? እነሱ ባይገቡ ኖሮ ይሄ ሁሉ ጣጣ ራሱ አይመጣም ብዬ ነው እኔ አሁን እንዳስብ ያደረገኝ ማለት ነው። ገባችሁ? ብሩክ አሁን አሁን ዳኒ እንደዛ አመፅ ባይፈጥር የሀይሚ አመፅም ችግር የለም ነበር፣ ይፈታል። ያው የተለመደ ነው። ሁለት ቀን ሶስት ቀን ሃይሚ አራት ቀን የሆነ እንደዚህ ማልፋቷ ይሄ ያለ ነው። ማንኛችንም እናውቀዋለን። ይሄንን ማለት ነው። ሲጀመር ፕራንኩ ሲደረግም እኛ ቪዲዮውን ስናይ ወይኔ ብሩኬ በቃ አሁን ተጠንቀቅ ብለናል እኛ። በልባ እኔ ብያለሁ በልቤ ምላሹን አትችለውም ብያለሁ። ሶ ሀይምን እኛ እናቃታለን ምን እንደምታደረግ ግን አሁን እናንተ መታችሁ መሀል ገብታችሁ በቃ ዝብርቅርቅርቅ ስታደረጉት፣ ብሩኬም ከዳኒ ጋር ሲደባደብ ሌላ ታሪክ እንደገና ወደ ክስ ወደ ምናምን ይሄ ነገር አስጠር ላይ በቃ ይሄ ነው የደበረኝ። ለዛ ነው ገባችሁ ለዛ ነው ሀይሚ አሁን በሰዓቱ ይቅርታ ያድርግሽ ለብት ወኝ ብሩኬም አይደባደብም። እናንተም እንደዚህ ክብራችሁን ከፍ ዝቅ አትባባሉም በእነሱ ፊት እናንተ ሁልጊዜ የምሰሩት ነገር ሁሌ እግዚአብሔር ይመስገን ጥሩ እይታ ነው ያላቸው ስለዚህ እነሱ ናቸው እይታ ያላላቸው እነሱ መጥተው እነሱ ጋር ተለጥፈው የእነሱን ሰላም ማደፍረስ በጣም ይደብራል ስለዚህ ለዛ ለዛ ሃይሚ መንገድ አትሆኝ መንገድ ዝጊ ነው እኔ ስል የነበረው ማለት ነው ሌላ ምንም አዲስ ነገር የለውም እናንተ ደግሞ እሱ እንዲሆኑባታልና እሷም እንዲህ መሆን አለባት የሚለው ነገር ጭንቅላታችሁ ላይ የቅናት መንፈስ ስላለ ነው ገባችሁ ምክንያቱም እሷ እንደዚህ ካልሆነች ለምን የሚለው ነገር እኔ ተረድቻችኋለሁ እኮ ግን ደግሞ እናንተ እኔን እኔን መረዳት አልቻላችሁም። ገባችሁ። ስለዚህ እኔ በሚገባችሁ መልኩ በደንብ አድርጌ ለማስረዳት እሞክራለሁ። ከተረዳችሁ ተረዱ፣ ካልተረዳችሁ ምንም ማድረግ አልችልም። ከሃይሚና ከብሩኬ ህይወት ግን መቼም አሮጊት አላችሁኝ። ሃይሚን ትወልጃለሽ፣ ብሩኬን ትወልጃለሽ። እኔ ታድጌ ነው ቢኖረኝ ቢኖረኝ ታድጌ ባላለሽ ወይ ግን አንቺ አላችሁኝ። ልትድሩኝ ነው ወይስ ደግሞ ልታፋቱኝ ነው አልገባኝም። እኔ እዚጋ ይሄ ጥያቄያችሁ በጣም ብዙ ግን ሲስ ባላለሽ ትሉኝ አላችሁ። ለምንድን ነው አልገባኝም። አልገባኝም። እኔ አሁን የስራ ሰው ነኝ። ባል ማስብበት ጊዜ ላይ አይደለም ያለሁት ስራና ስራ ብቻ ነኝ። አሁን እኔ ባል ቢኖረኝ አሁን እዚህ ጋር እኔ ብቻ ይንታውኛላችሁ። እናንተ ስታስቡት ቆያ አግብተሻል ወይስ እንዴት ነው? ኧረ ያለች ልጅ ማለት ነው ምን ልድንኝ ነው ወይስ እንዴት ነው? አልገባኝም ነው ወይስ ሀይሚ ቆሞ ቀር ስላለች እኔ ቆሜ የምቀር መስሎሽ ፈርተሽ ነው? ኧረ እኔ ቁጭ ብያለሁ። ፈጣሪ ይመስገን፣ ቁጭ ብያረው። ለእሱ አታስቢ፣ እንደዛ አስበች ከሆነ አታስቢ፣ ለሱ እኔ ቁጭ ብያለሁ። ቁጭ ካሉ ቆይቻለሁ እህቴ። አንቺ ከቆምሽ ሶኬ፣ ያኔ ለመቀመጥ ሞክሪ። እኔ ቁጭ ብያለ እና ይህን ጥያቄ ለጠየቃችሁን ቤተሰቦቼ መልዚ ይህን ይመስላል። አመሰግናለሁ። መልካም ቀን። ወዳቸዋለሁ። ባይ